አብርሃምን አፍቅሬዋለሁ አለው እ ደሴት ነህ? ኮንቲኔንት? አዎ ሊያልችልም ስስቲና ተምታውቃለ ሊለይ የማችል ገሳ እንደውም፣ አሁን እኔና ብሩኬ ተሰብስበን አንዳንድ ሰዎችም ሰብሰብ አድርገን ምርጥ ፕሮግራም አዘጋጅተን እንጠብቃለን። አንቺም ምርጥ ልብስ ለብሰሽ ይሄ ፊትሽን ቀያየር አድርገሽ ራሷን ሹርባ አሰርተዋት ስትል ትውላለች። ሩታየ ሀብቴ አባቴ ሙት። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አድማ የተመልካቾች በያላችሁበት ያለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ላይክ ሸር፣ ሰብስክራይብ በማድረግ የዜድሾ ቻናልን አዳዲስ መረጃዎችን ይሰማሉ እላለሁ። ታዲያ ለሊቱን ማነጋገሪያ ሆኖ ያደረው እና እንዲሁም የማዳም ቅመሞችን ሰላማቸውን ነስቷቸው ያደረው የአቤላና የብሩክዬ አ ያነጋገር ነው። በጣም በጣም ነው የገረማችሁኝ፣ በጣም ነው ያሰቃችሁኝ። ይሄንን ቪዲዮ አላየትኝም ነበር፣ በጣም ይቅርታ። ምክንያቱም ማቤ ላይ እችን ፊትሽን ቀየር አድርገሻት ነይቶሎ ማለቱና እንደሁም ብሩኬ ይቀበልሻል ምን ችግር አለ? እንግዲህ እሱንም ድባቡን ፕሮግራሙን አብረን እናያለን በማለቱና ዛሬ እንግዲህ ትልቅ ትልቅ ፕሮግራም እንግዲህ ሳይኖር አይቀርም። ለዛሬም ሊፖስቱት ይችላሉ፣ ለነገም ሊፖስቱት ይችላሉ። እንግዲህ ሄርሜላ በጣም ገራሚና አስደንጋጭ የሆነ ነገር ነው። ምክንያቱም አንድ ባለትዳር ሰውን እፈልጋለሁኝ አፈቅራለሁ ብሎ በአደባባይ መውጣት ይሄ ዓይንን በጨው እጥብ እንደማድረግ ከማጠብ ምንም አይተናነስም ስል ከዚሁ አሳስባለሁ። በጣም ብዙ ሰዎች ዜዶዬ፣ ይሄን ነገር ሀሳብ አስተያየት ትሰጫለሽ? ምን ትያለሽ? አንችስ? የምትሉኝ እኔማ ምን ላለሁ የመጣውን መቀበል የሄደውን መሸኘት እንጂ ስላችሁ ምክንያቱም ሩታ ሀብቴና ሰዓትና አብርሃም ሀብቴ በአሁኑ ሰዓት ምንም እየተጣጣሙ እንዳልሆነ ና በትዳራቸው ብዙ ነገሮች ገጭጓ እየገቡባቸው እንደሆነ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ሰው እያስገቡ ስለሆነ እንዴት በቡታጀራ ከተማ ውስጥ አንዳንድ ትላልቅ ሰዎች እንኳን አለመኖራቸው በጣም ገርሞኝ እስካሁን ራሴን ታዝቤው ቁጭ ብያለሁ። ታዲያ አቤላዬና ና ብሩክዬ የጨነቀ የሚል ሜላትን እንግዲህ ሶሪ ሄርሜላን ለማረጋጋት ያደረጉት ነገር እንጂ ይሄንን ያህል ብዙም ለሩታ ጥላቻ ኖሮባቸው አይደለም። ምክንያቱም እኔ አቤላየን በደንብ ጥንቅቅቅ አድርጌ ስለማቀው በጣም የዋህና በጣም መልካም ልጅ እንዲሁም ብሩኬም ስለሆኑ እንጂ ይሄንን ክፋት አስበው አይመስለኝም። ምክንያቱም ሄርሜላ እንደ ሴት ልጅ ስታለስባቸው አፈቀርኩኝ። ምክንያቱም መፈቀር መታደል ነው፣ ማፍቀርም መታደል ነው ብለዋል አቤላዬ ወይ ማይክል ጃክሰን የሴቶቹ አለቃ። ሴቶቹ እየተንበረከኩ አለቀስን ሲሉ እኔ በጣም ሲያለቅሱ በጣም ነው የሚገርመኝ። ምክንያቱም ይሄን ነገር አሁንም ተዉ ብያለሁኝ። እነ ትክክል ማለት ነው ሩታን እየገፋፋችሁ እዚህ ጋር ደረሳችሁ። በኋላ አብርሃም የቆረጠለት እንደማይመለስ ከዚሁ እነግራችኋለሁ። ምክንያቱም ትዳር ቀልድ አይደለም። ትዳር ካልተንከባከ የሚመገቡት ድንገት ብርጭቆ ነው ይሰበራል። እላችኋለሁ ማለት ነው። እኔ በጣም ነው የሚገርመኝ ምክንያቱም አንድ ባለትዳሮች መከባበርን አቅቷቸው እንደዚህ ለአደባባይ አደባባይ ህዝብ እያያቸው እየተሰዳደቡ እየተናናቁ እናንተ በእኛ ቦታ ይሄ ነገር ቢፈጠርስ ብላችሁ ብታስቡ አንድ ቀንም በሮታና በአብርሃም ሕይወት አትገቡም ነበረ። ግን ምን ይደረጋል በሰው ሕይወት ተገብቶ ሲፈተፈት ቀላል ይመስላል። ራስ ግን ገብተው ትዳርን አየት ሲያደርጉት ነው እንጂ የሚያመው እላቸዋለሁ። ታዲያ ማይክል ጃክሰን ለብዙ ጊዜ እንዲሁም ለሁለት ለ

ብዙ የቦታጀራ ኢቶበሮችን እና እንዲሁም የተለያዩ ኢቶበሮችን በመቀየር ደረጃ ያለ ቢሆንም ግን ዛሬ ግን ሴቶቹ አፈቀርን እንዳልን እያሉ አላሰራው እንዳሉና ና እንዲሁም ከትዳሩ ሊያፈናቅሉት እንደሆነ ከመረጃ ምንጮቻችን እየሰማን ቢሆንም ግን በጣም ልብ ሰባሪ ነው። ምንድን ነው የዛሬውስ፣ ወገን አብርሃምና ሄርሜላ ዝግጅት አላቸው። የዛሬው ዝግጅት በጣም ህዝቡን ሰላሙን ነስቶት ነው ያደረው። ታዲያ እንዴት ይሆን ምን ይሆን? ማይክል ጃክሰን እኔ እንደኔ ህዝቡ እንዲረጋጋ በቲክቶክ ና በኢንስታግራም ነገሮችን ያለውን ነገር ብትለቅልልና ና እንግዲህ ያበጠ ይፈንዳ ቄ ከሆነ ወደ ኋላ ሄዳል። ጅረት ተሆነ ደግሞ ይፈነዳል፣ እልሃለሁ። ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም፣ እንደተባለው ሁሉ ማይክል ጃክሰን ከቡታጅራ ሸገር ከተማ፣ ከሸገር ከተማ በውቢቷ ዱባይ ከተማ ላይ ብዙ ላይፎችንም ቢያሳልፍም ግን አሁንም ደግሞ ወደ ተወለደበት ሀገሩ ወደ ትውልድ መንደሩ ቡታጅራ ከተማ ላይ ቢገኝም ግን ቡታጅራ ከተማ ላይ ያለው እንግዲህ ቆይታ ከሩታ ጋር በጣም ኃይለኛና በጣም ጭቅጭቅ ቢሆንም ግን ማይክል ጃክሰን የመጨረሻውን ነገር ፈጣሪ ያሳምርላችሁ እንላለን እኛ ኮሜንታተሮችም፣ ኦዲንሶችም ዩቱበሮችም ማለት ነው። ስለዚህ ሩታ በሽታ እንዳትለከፍ አራስ አደለችም ወይ በድንጋጤ ሲሉ አንዳንድ እነ ትክክልም ሲያወሩ ነበረ። እኔማ ድንጋጤው ምንም ላይ አይጥላትም፣ ምክንያቱም ከጎኗ እናቷ አለች አባቷ አለ እህቷ አሉ። ይሄንን ነገር ሩታ አረጋለሁ ስትል አስባበት መሆን አለበት እንጂ ዝም ብሎማ አይደለም እያልኩ ነው። ምክንያቱም አንድ ሴት መታ በአደባባይ እንዲሁም ቤተሰቦቿ ግቢ ገብታ አፈቅረዋለሁ ወደዋለሁ ብላ ስትስመው ሩታ የዛን ጊዜ መልስ መስጠት ነበረባት። ሩታ ምነካት? ምክንያቱም ወንድ ነው ወንድ ልጅ ጠበቅ አርገች ተለያሹ፣ ከላላሹ ከባድ ነው እላለሁ። ማይክል ጃክሰን ደግሞ በአሁን ሰዓት በጣም ፌመስ ና በጣም ተወዳጅ ስለሆነ አፍቃሪዎቹ ከየትም እየመጡ አፈቅርን ላሉ ምክንያቱም አንድን ያለውን ሰው ወደድኩ ከማለት ሴት ልጅ ወደ ኋላ አትልም። ምክንያቱም የሌለው ሰው ተረግጦ ነው የሚሄደው፣ ያለው ሰው ደግሞ ሰው ተንበርክኮ ጎንበስ ብሎ ነው የሚስመው። ስል ለኦዲንሶች ከዚሁ አስተላልፋለሁ። እኔ ዛሬ ይሄንም ቪዲዮ ነው ያየሁትኝ። ምን እንደሆነ ምን እንደተፈጠር እንዴት እንደሆነ አላየሁኝም፣ ግን ቪዲዮን እስከ መጨረሻ አሁን ላይ ሳዳምጠው የነብሩኬና የነ ቤላ መልስ ግን በጣም ለሄርሜላ አዝነውና እንዲሁም በጣም ከባድ ፕሮግራም እንዳላቸው እሷን ደግሞ ቬሎ ለብሳ እንድትሄድ እያደረጓትና አይዞሽ አለንልሽ ይቀበልሻል። ምክንያቱም አብርሃም ብዙ ጭቅጭቅና ብዙ ንዴትን ነው ከሩታ ያተረፈው፣ ሲሉ እንግዲህ ከቪዲዮ ላይ ሰምተናል ማለት ነው። ሩታዬ ጭቅጭቅ ጥሩ አይደለም፣ ጭቅጭቅ ቤት ያፈርሳል። ምክንያቱም እሱ ቢናገር አንቺ አንገትሽን ደፋ ማድረግ አለብሽ ስል እኔ ከዚሁ አሳስባለሁኝ። ምክንያቱም እንደው የዛሬው ነገር በጣም አስፈሪና አስደንጋጭ ነው። እንግዲህ ለሁላችንም ምን እንደሚፈጠር በጣም ከባድ ነው። ያ ካሜራ ማኒ ደግሞ ትንሽ አመም ማድርጎት ነው እንጂ እሱ ቢሆን ኖሮ እስካሁን ብዙ ነገርን አድርሻችሁ ነበረ በጣም ገራሚ ነው። እንግዲህ እንደተፈራው ሜላትም እየወጣ ስትጮህ ነበር። ይሄው ለፀሐይ አስመታሻ ተሮታል። ምክንያቱም ይሄው እንግዲህ አበባዋን ይዛ ምንዋን ተንበርክካ አቶ ሜላት እንግዲህ አብርሃምን አፈቀርኩ ስትል በኢትዮጵያ ውስጥ ለመጀመሪያ አብርሃምን ተንበርክካ አፈቀርኩ የምትል ሴት መጣች ልል ነው። እንደው ወይ አሽ ወይና ወይና አሽ ወይና ወይን አረ አረ ተረጋግዜዶ ተረጋግዴ ይሄማ አብርሃም አይባልለትም እንዴ? ባለ ትዳር እኮ ነው የ ሚስቱ ያለች ልጅ እያለው። አይ ማይክል ጃክሰን ማ አያረገውም እንደው ለቪዲዮ ድምቀት ብለው ካልሆነ እንጂ ሜላት ግን በማናት ሄርሜላ ግን በጣም በጣም ቆራጥ ነሽ። በጣም ማለት ነው እንዴ ምን ያህል፣ ይሄንን ያህል አብርሃም ብትውጅ ነው ይሄንን ያህል እያለቀሽ፣ ራስሽን በሶሻል ሚዲያ እንደዚህ ጠላ አድርገሽ ረ ሄርሜላ ከረሜላ ይመችሽ እናቴ። ሰው እንደዚህ እንደና እንደዛ እያለ ነው የሚያርገው እናቴ። እኛ ቁጭ ብለን አንቺ እንኳን አምሳኪ የገባሽ እኮ አረ ይይበስሪ እናቴ ትስራ። የእኛ ሰው ወሬ ነው የሚወ የሚወደው የላ ሰብስክራይብ ሲባል መቶ ምናምን ሺ ዛሬ እንኳን ቪዲዮ እይታዋ ታይቶላታል። አምሳ አምሳኬ ገብታለች ማለት ነው እንግዲህ እነሱ ተፈቀዱ፣ እነሱ ተወደዱ። ሌስ ጎብለናል አብረን ቪዲዮን የምንከታተል ያደርገን ሰላሙን ላይክ ሸር